ሰላም ጤና ይስጥልኝ፣ ውድ የሶለዳ ሚዲያ አድማጭ ተመልካቾቻችን፣ እንዴት ዋላችሁ? ለዕለተ አርብ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከእኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። የአይደር ሪፈራል ሆስፒታል ሰራተኛ የላብራቶሪ ማሽነሪዎች ላይ ጉዳት በማድረስ በእስራት ተቀጣ። ተከሳሹ በሚሰራበት የአይደር ሪፈራል ሆስፒታል የላብራቶሪ ማሽኖች ላይ ከፍተኛ ጉዳት አድርሰዋል በሚል ወንጀል ፈጽመዋል በሚል ከባድ እስራት ተቀጥቷል። ሰራተኛው በአይደር ሆስፒታል የላብራቶሪ ቴክኒሻን ሲሆን እንዲገባ በማይፈቀድለት ቦታ ጨለማን ተገን በማድረግ ማስክና ካርቶን ተሸፍኖ በመግባት የላብራቶሪው ማሽኖች ላይ ጉዳትና ስርቆትን በማድረስ ወንጀል ነው የተከሰሰው። ባለፈው አመት በአይደር ሆስፒታል የላብራቶሪ ማሽኖች ላይ የተፈጸመው ስርቀትና ውድመት በተለያዩ ሚዲያዎች መነጋገሪያ መሆኑ ይታወሳል። ተከሳሹ የአይደር ሪፈራል ሆስፒታል የላብራቶሪ ሰራተኛ የሆነው አቶ አሉላ ወልደ ገብርኤል መጋቢት 21 2016 ዓ.ም ወደ መጋቢት 22 2016 ዓ.ም አጥቢያ ከሌሊቱ 8 ሰዓት ተኩል ላይ በጭንብልና በካርቶን ተሸፍኖ የ12000 ብር ዋጋ ያለው ሲቢሲ ሲስሞክስ ማሽን ፕሮብ አይነት የሆነ ማሽን ሰርቆ በመውሰድና 20 ሚሊዮን ብር ዋጋ ያለው ኮባስ 6000 የተባለ ሳይንሳዊ ላቦራቶሪ ማሽን በመበጣጠስ ከጥቅም ውጪ በማድረግ በሚሉ ተደራራቢ ወንጀሎች በአቃቢ ሕግ ተከሷል። የትግራይ ጠቅላይ ፍርድ ቤት በሁለቱ ክሶች የተከሰሰውን መዝገቦች መርምሮ ተከሳሹ የስርቆት ወንጀል ፈጽመዋል በሚል የተከሰሰው ክስ ማስረጃ ሊቀርብ አለመቻሉ ነፃ ያለው ሲሆን፣ በሁለተኛው ክስ ላይ በአይደር ሪፈራል ሆስፒታል ማሽነሪዎች ላይ ጉዳት በማድረስ ወንጀል ላይ የካሜራ በሰውና በጽሁፍ ማስረጃ በመቅረቡ ጥፋተኛ ተብሎ በስድስት ዓመታት ጽኑ እስራት እንዲቀጣ ውሳኔ አስተላልፈዋል። የኢፌድሪ መከላከያ ሰራዊት የ404ኛ ህዳሴ ኮርስ 3ኛ ዓመት ምስረታ በዓል በሶሳ ከተማ መከበር ጀምሯል። በዓሉ ህዳሴን በህዳሴ ኮር በሚል መሪ ቃል በፓናል ውይይትና በተለያዩ ዝግጅቶች ለአራት አራት ተከታታይ ቀናት ይከበራል። የምዕራብ እዝ 404 ተኛ ህዳሴ ኮር ዋና አዛዥ ኮሎኔል ንጉሴ ለውጤ በዚህ ወቅት እንደተናገሩት የምስረታ በዓሉ ህዳሴ ኮር አካባቢውን ሰላምና ጾታ ለማስከበር እንዲያደረገ ያለው ተጋድሎ ተጠናክሮ የሚቀጥልበት መሆኑን አንስተዋል። ኮሩ የኢትዮጵያውያን አሻራ ያረፈበት ትልቁ ህዳሴ ግድብ በመጠበቅም ትልቅ አስተዋጽኦ ማበርከቱን ተናግረዋል። የቤንሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳደር ጌታሁን አቢስ አበቦክላቸው ኢትዮጵያ ሁሌም ሰላም እንድትሆን ሰራዊቱ ለሚያደርገው ተጋድሎ ክብር ይገባዋል ብለዋል። የ404ኛ ህዳሴ ኮር እንደ ክልል የነበሩ ችግሮችን ለመፍታት ከህዝቡ ጋር በመሆን በሰራው የሰላም ማስፈን ስራ አካባቢው አሁን ፊቱን ወደ ልማት አዝሯልም ነው ያሉት ምክትል ርዕሰ መስተዳድሩ። በበዓሉ ላይ የክልሉ ከፍተኛ አመራሮች፣ የመከላከያ ሰራዊት አመራሮችና አባላት እንዲሁም የክልሉ ጸጥታ አካላትና የተለያዩ የማህበረሰብ ክፍሎች ተሳትፈዋል። የሱዳን ጦር ከሊቢያ ጋር ከሚያዋስነው ድንበር ማፈግፈጉ ተሰማ። የሱዳን ጦር ከሊቢያ እና ግብጽ ጋር የሚጋራውን ስትራቴጂካዊ የድንበር ቀጠና ለቆ መውጣቱን የገለጸ ሲሆን ከሊቢያ አዛዥ ካሊፋ ሀፍታር ከታማኝ የሚሊሻ ኃይሎች ሊሰነዘር የሚችለውን ወረራ ለመከላከል ነው ሲልም ገልጸዋል። እርምጃው ባለፈው ማክሰኞ የሱዳን ጦር የሀፍታር ኃይሎች ከሱዳን ፓራሚሊተሪ ፈጣን ድጋፍ ኃይሎች ማለትም አርኤስኤፍ ጋር እየተዋጉ ነበር፣ በድንበሮች ላይም ጥቃት ፈጽመዋል ሲል ክስ መሰንዘሩ አይዘነጋም። ለሀፍታር ታማኝ የሆነ ቡድን ክሱን ውድቅ በማድረግ የሱዳንን የውስጥ ቀውስ ወደ ውጭ ለመላክ እና ምናባዊ የውጭ ጠላት ለመፍጠር የተደረገ ግልጽ ሙከራ ነው በማለት ከራሱ ጠባቂዎች አንዱ ጥቃት እንደደረሰበት ተናግረዋል። የሱዳን ጦር ቃል አቀባይ በበኩላቸው በሰጡት መግለጫ የሶስት ማዕዙን አካባቢ መልቀቅ ጥቃትን ለመመከት የመከላከል ዝግጅት አካል ነው ብለዋል። ከሰኔ ስድስት ጀምሮ በአካባቢው ውጥረት ነግሷል። ለሀፍታር ታማኝ የሆነ የሊቢያ ጦር ክፍል በአርከኑ ተራራ አቅራቢያ ወደ ሶስት ኪሎ ሜትር አካባቢ ወደ ሱዳን ግዛት መግባቱም ታውቋል። ከዚህ ባሻገር ከሱዳን ጦር ጋር ከታጣቂ ቡድን ጋር በተፈጠረ ግጭት ሁለት የሊቢያ ወታደሮች ሲገደሉ፣ ሌሎችም ተይዘዋል። ጦር ኃይሉ ምስራቃዊ ሊቢያን የተቆጣጠረው ሀፍታር ከሱዳን ጦር ጋር ባደረገው ጦርነት ለአርኤስኤፍ ወታደራዊ ድጋፍ አድርጓል በሚል ተከሷል። ሀፍታር የተቃወመው ክሱ አርኤስኤፍ በሊቢያ የሚገኘውን የጦር ሰፈር እንደ ሎጂስቲክ እና የስልጠና ማዕከል እንዲጠቀም መፍቀዱን ያጠቃልላል። የኢራን የጦር ኃይሎች ዋና አዛዥ በእስራኤል ጥቃት መገደሉን የኢራን ምንጮች አረጋገጡ። የኢራን ይፋዊ የዜና ማሰራጫዎች የጦር ኃይሎች ዋና አዛዥ ብርጋዴል ጀነራል መሐመድ ባገሪ በእስራኤል መገደላቸው አስተባብሎ የነበረ ቢሆንም አሁን ግን የጦር አዛዡ መገደሉን በርካታ ምንጮች እያረጋገጡ ይገኛሉ ሲል አልጀዚራ አስነብቧል። በተጨማሪም የእስላማዊት ኢራን አብዮታዊ ዘብ አየር ኃይል አዛዥ በእስራኤል ጥቃት መገደላቸው ተገልጿል። አዛዡ መገደላቸውን የእስራኤል መከላከያ ኃይልና የኢራን መገናኛ ብዙሃን አረጋግጧል። ብርጋዴል ጀነራል አሚር አሊ ሀጂ ዛዲህ በኢራን ሁለንተናዊ መሪ አዩ ያሶላ አሊ ሀሚኒ እንደ አውሮፓውያን አቆጣጠር በ2009 ነበር የአየር የየር ኃይሉ አዛዥ ተደርገው የተሾሙት በዋና ከተማዋ ቴህራን በ1953 ዓ.ም ተመረተ የተወለዱት የአየር የየር ኃይሉ አዛዥ የእስራኤል ጥቃት ሰለባ ሆነዋል። አብዮታዊ ዘቡን የተቀላቀሉት እንደ አውሮፓውያን አቆጣጠር በ1980 የነበረ ሲሆን ከ1980 እስከ 1988 በነበረው የኢራንና ኢራቅ ጦርነት በተለያዩ ዘመቻዎች ላይም ተሳትፏል ይባልላቸዋል። በአቤታዊ ዞቡ የሚሳኤል መርሃ ግብር ውስጥም ሰርተዋል። ሀጂ ዛዴህ በአሜሪካ ግምጃ ቤት ማዕቀብ ተጥሎባቸው እንደነበረም ታሪካቸው ያሳያል። አዛዡ በተለያዩ ዘመቻዎች ላይ ከመሳተፋቸው ባሻገር የአሜሪካን የአየር ኃይል ጫና ውስጥ በማስገባት ትልቅ ሚና ነበራቸው ተብሏል። ለዚህም ነበር ዋሽንግተን ማዕቀብ የጣለችባቸው። እስራኤል አዳሩን መጠነ ሰፊ የአየር ጥቃት መሰንዘሯን ተከትሎ የኢራን ቁልፍ የጦር አዛዦች ህይወታቸውን አጥቷል፣ ከፍተኛ ውድመትም ተከስቷል። ኢራን ከ አንድ መቶ በላይ ድሮኖችን አስወንጭፋብኛለች ሲል የእስራኤል ጦር አስታወቀ። የእስራኤል ጦር ቃል አቀባይ ብርጋዴር ጄኔራል ኤፊ ዴፍሪን ባለፉት ሰዓታት ውስጥ ኢራን ከአንድ መቶ በላይ ድሮኖችን ወደ እስራኤል ማስወንጨፏን ገልጸው ይህንን ጥቃትም ለማምከን እየሰራን ነው ብለዋል። ዴፍሪን አክለውም ወደ ሁለት መቶ የሚጠጉ የእስራኤል ተዋጊ ጄቶች በዚህ ኦፕሬሽን ውስጥ እንደተሳተፉና በኢራን ምድር አንድ መቶ የሚሆኑ ኢላማዎች መምታታቸውን አስታውቀው ጥቃቱም እንደቀጠለ ነው ሲሉ ገልጸዋል። እስራኤል ኢራንን ከሐሙስ ለሊት ጀምሮ ማጥቃት የጀመረች ሲሆን ፍንዳታዎች በቴህራን ተስተጋብተዋል። በተያያዘ ዜናም ኢራን በእስራኤል በተገደሉባት ከፍተኛ ወታደራዊ አዛዦች ምትክ አዳዲስ ሹመቶችን ሰጥታለች። ኢራን በእስራኤል ጥቃት የተገደሉ ከፍተኛ የጦር መሪዎችና ባለስልጣናትን የሚተኩ ሹመቶችን ሰጥታለች። በዚህም ሜጀር ጄኔራል ሰይድ አብዱራሂምን ሙሳቪ የኢራን ጦር ኃይሎች ኢታማዦር ሹሞች ሊቀመንበር ሆነዋል። እንዲሁም ሜጀር ጀነራል አሊ ሻዴማኒ የሀታም አልአንቢያ ዋና መስሪያ ቤት አዛዥ ሲሆኑ ሜጀር ጀነራል መሐመድ ፓክፑር የኢራን አቤታዊ ዘው ዋና አዛዥ ሆነው ተሹመዋል። እስራኤል በሰነዘረችው ጥቃት የኢራን ቁልፍ የሆኑ የኒውክሌር ሳይንቲስቶችና የጦር መሪዎቿን አጥታለች። እስራኤል ተሳስታለች ስትል ሩሲያ ገለጸች። የሩሲያ ውጭ ጉዳይ ሚኒስቴር መስሪያ ቤት እስራኤል በኢራን ላይ ያደረሰችውን ጥቃት ማውገዙን አስታወቀ። ሞስኮ ጥቃቱን አስመልክቶ በሰጠችው መግለጫ በኢራን ሉዓላዊነት ላይ የተቃጣ ድርጊት ነው ስትልም ኮንናዋለች። ጥቃቱ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ተቋም ጉዳይን እየመረመረ ባለበት ሰዓት የእስራኤል ጥቃት ያልተገባ ነው ብላለች። ሞስኮ በቀጠናው ላይ ሰላም እንዲመጣ ዓለም አቀፉ ማህበረሰብ ጥረት እያደረገ ባለበት ሰዓት የኔታንያሁ መንግስት የፈጸመው ድርጊት ተቀባይነት የለውም ስትል ሩሲያ አጋርነቷን ለኢራን አሳይታለች ተብሏል። በተያያዘ ዜና ትራምፕ እስራኤል በኢራን ላይ ያደረሰችው ጥቃት አወድሰዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እስራኤል በኢራን ላይ ያደረሰችውን የአየር ድብደባ በጣም ጥሩ እርምጃ ሲሉ አሞካሽተዋል። ተጨማሪ ጥቃት ሊኖር እንደሚችልም አያይዘው አመላክቷል። ፕሬዚዳንቱ በስልክ ለኤቢሲ ኒውስ እንደተናገሩ እርምጃው በጣም ጥሩ ነበር ብዬ አስባለሁ። እድል ሰጥተናቸዋል፣ ነገር ግን እድሉን አልተጠቀሙም ብለዋል። በዚህም እርምጃ ተወስዶባቸዋል፣ ሌላም ጥቃት ይከተላል ሲሉም አክለዋል። የዩናይትድ ስቴትስ በጥቃቱ ስለነበራት ተሳትፎ የተጠየቁት ትራምፕ በጉዳዩ ዙሪያ አስተያየት መስጠት አልፈልግም በማለት መልስ ከመስጠት ተቆጥበዋል። ኢራን ወደ ስምምነት እንድትመጣ በተደጋጋሚ እድል ሰጥቻታለሁ፣ ከሚያውቁት በእጅጉኑ መጥፎ የሆነ ነገር ሊያጋጥማቸው እንደሚችል ነግሬያቸዋለሁ፣ ነገር ግን ለጉዳዩ ኢራን ቸልተኛ ሆናለች ብለዋል። ወደ ስምምነት ለመምጣት ግን አሁን ማድረፈደም ያሉት ትራምፕ ሁሉም ነገር ከመጥፋቱ በፊት ኢራን ስምምነት ማድረግ እንዳለባት አሳስበዋል ሲል